ችክ አባቱ ከተዘነጣ ይቀርባ። ሀገር ልብስ እንደዚህ ዝንጥ ነው። ብዙ ጊዜ እኮ ዘነት አዋርዶች ላይ አንድ መገለጫ ልብሳችን ነውና በባህል ልብስ መምር ማለት ይቻላል። የሚለው ነገር ደሞ እናንተ አሁን ትልልቅ ሰዎች ናችሁ ጣራው ስለዚህ ሶፎንያስ ነው ያልን ይጠበቃል። እና ያለችው ነገር በጣም ደስ ብሎኛል። በጣም ነው የሚመስለኝ ግን አለ የሚለውን ነገር ሀሳብ ምንም ሁልጊዜ የሰውን ከምንኮርጅ በራሳችን እንደዚህ መዘነጥ እንችላለን። ዞር ብሎ የሚጠበቀው ከኛ ማየት ብቻ ነው። የትኛውን ባህል ዘመናዊ አድርጌ ብለብሰው ያምርብኛል የሚለውን የእኛ ሀሳብ ነው እንጂ የሚፈልገው። በጣም የሚያማምሩ ውብ ባህሎች አሉ። እነሱን እያዘመንን እንደዚህ መዘነጥ ይቻላል ማለት ነው። ከዘመናዊ ጋር እየቀላቀል ማምር መዘነጥ እንችላለን በራስ ዛሬ የለበስኩት ሞዴርን አለ ተሻ ግን ባህለች ያዘንጣል። የግድ አሁን የቲጂ በጣም የሚያምር የሚያምር አለባበስ ነው። ላስቲርም የለበሽው በጣም ያምር ነበረ። ሞዴርኑንም ባህሉንም ቀላቅለን ለአዝቦት ቀን መልበስ እንደምንችል ዛሬ አሳይተናል። እንደዚህ አይነት ቦታ ላይ ኢትዮጵያዊነትን አጉልቶ ማሳየት፣ ባህላችንን አጉልቶ ማሳየት ከአንድ ሙያተኛ ይጠበቃል ብዬ አስባለሁ። ለዛም ነው የተለያዩ ኤቨንቶች ጉማም፣ ለዛም ላይ አርቲስቱን አይተወ ከሆነ ባህሉን ሲያንጸባርቅ ነው የሚታየው።